በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በጥቅምት ዘጠኝ በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ሲጥሬዎስ ሊቀ ጳጳሳት ዘሮሜ ወአትናቴዎስ ሊቀ ጳጳሳት ዘአንጾኪያ ወእስጢፋኖስ ቀዳሜ ሰማዕት አመድዮ ቅልጥያኖስ ወተሳቱ ምዕት ሰማንያ ወሐምስቱ ሰማዕታት ወቶማስ ሐዋርያ ዘነግ። ምስባክ መዝሙር ሃምሳ አንድ ከቁጥር 8 እስከ 9 አንሰ ከመእፀ ዘይት ስሙር ውስተ ቤተ እግዚአብሔር ወተወከልኩ በምሕረቱ ለእግዚአብሔር ለዓለም ወለዓለመ ዓለም። የቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 33 እስከ 42 ያለው ኃይለ ቃል እንዲህ ይላል። ሌላ ምሳሌ ስሙ። ባለቤት ሰው ወይንን ተከለ፣ ቅጥርም ቀጠረለት፣ መጭመቂያም አስቆፈረለት፣ ግንብም ሰራለት፣ ለገባሮችም ሰጥቷቸው ሄደ። የሚያፈራበት ወራት በደረሰ ጊዜም ከወይኑ ፍሬ ያመጡለት ዘንድ አገልጋዮቹን ወደ ገባሮቹ ላከ። ገባሮቹም አገልጋዮቹን ይዘው አንዱን በበትር ደበደቡት፣ አንዱንም ገደሉት፣ ሌላውን በድንጋይ መቱት። ከዚያም በኋላ ከቀደሙት የሚበዙ ሌሎች አገልጋዮችን ላከ፣ እነርሱንም እንዲሁ አደረጉባቸው። በኋላም ልጄንስ ይፈሩት ይሆናል ብሎ ልጁን ላከ። ገባሮቹም ልጁን ባዩት ጊዜ እርስ በርሳቸው እነሆ ወራሹ ይህ ነው፣ ኑ እንግደለውና ርስቱን እንውረስ ተባባሉ። ይዘውም ከወይኑ ቦታ ወደ ውጭ አውጥተው ገደሉት። እንግዲህ የወይኑ ቦታ ባለቤት በመጣ ጊዜ ምን ያደርጋቸዋል? እነርሱም ክፉዎችን በክፉ ያጠፋቸዋል ወይኑንም በየጊዜው ፍሬውን ለሚሰጡት ለሌሎች ገባሮች ይሰጣል አሉት። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ ሦስት ከቁጥር አንድ እስከ ስምንት ያለው ኃይለ ቃል እንዲህ ይላል ጵጵስናን ሊሾም የሚወድ መልካም ሥራን ወደደ የሚለው ቃል የታመነ ነው። ነገር ግን ጵጵስናን የሚሾም እንዲህ ሊሆን ይገባዋል፤ የማይነቅፍ አንዲት ሴት ያገባ፣ ትጉህ ሰው፣ ብልህ፣ እንደሚገባው የሚሠራ እንግዳ ተቀባይ፣ ራሱን የጠበቀ፣ የሚያስተምርና የሚገስጽ፣ የማይሰክር፣ ለመማታት እጁን የማያፈጠን ነገር ግን ትዕግሥተኛ የማይጣላና ገንዘብ የማይወድ የቤቱን አስተዳደር በመልካም የሚያስተዳድር በፍጹም ንጽሕና የሚታዘዙ ልጆች ያሉት። ቤቱን ማስተዳደር የማይችል ሰው የእግዚአብሔርን ቤተ ክርስቲያን እንዴት ያስተዳድራል? እንዳይታበይና እንዳይነቀፍ በሰይጣን ወጥመድም እንዳይያዝ አዲስ አማኝ አይሁን። በሰይጣን ነቀፋና ወጥመድ እንዳይወድቅ በውጭ ካሉት ሰዎች መልካም ምስክር ሊኖረው ይገባዋል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ አምስት ከቁጥር ሁለት እስከ ዘጠኝ ያለው ኃይለ ቃል እንዲህ ይላል። በእናንተ ዘንድ ያሉትን የእግዚአብሔርን መንጋዎች ጠብቁ። ስትጠብቋቸውም እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን፣ በበጎ ፈቃድ እንጂ መጥፎን ረብ በመመኘትም አይሁን። ለመንጋው ምሳሌ ሁኑ እንጂ ሕዝቡን በኃይል አትግዙ። የእረኞችም አለቃ በተገለጠ ጊዜ የማይጠፋውን የክብር አክሊል ትቀበላላችሁ። እንዲሁ እናንተ ጎልማሶች ሆይ ለሽማግሌዎች ተገዙ። ሁላችሁም ትሕትናን ልበሷት፤ እግዚአብሔር ትዕቢተኞችን ያዋርዳልና ራሳቸውን ዝቅ የሚያደርጉትን ግን ያከብራቸዋል። እንግዲህ በጎበኛችሁ ጊዜ ከፍ ከፍ ያደርጋችሁ ዘንድ ከጸናችሁ ከእግዚአብሔር ክንድ በታች ራሳቸውን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እንግዲህ አዋቂዎች ሁኑ ትጉም። ጠላታችሁ ጋኔን የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራልና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ ስድስት! ከቁጥር ስምንት እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። እስጢፋኖስም የእግዚአብሔር ጸጋና ኃይል የመላበት ሰው ነበር። በሕዝቡም መካከል ታላቅ ተአምራትንና ድንቅ ሥራን ይሠራ ነበር። የነጻ ወጪዎች ከምትባለው ምኵራብም ከቀሬናና ከእስክንድርያ ከቂልቀያና ከእስያ የሆኑ ሰዎችም ተነስተው እስጢፋኖስን ይከራከሩት ነበር። ነገር ግን ይቃወሙት ዘንድ አልቻሉም፤ በጥበብና በመንፈስ ቅዱስ ይከራከራቸው ነበርና። ከዚህም በኋላ ይህን ሰው በሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል የሚሉ የሐሰት ምስክሮችን አስነሱበት። ሕዝቡን ሽማግሌዎችንና ጸሐፊዎችንም አነሳሷቸው። ከበውም እየጎተቱ ወደ ሸንጎ አቀረቡት። የሐሰት ምስክሮችንም አቆሙበት። እነርሱም እንዲህ አሉ፤ ይህ ሰው በዚህ ቤተ መቅደስ ላይና በኦሪት ላይ የስድብ ቃል እየተናገረ ዝም በል ቢሉት እምቢ አለ። የናዝሬቱ ኢየሱስ ይህን ቤተ መቅደስ ያፈርሰዋል ሙሴም የሰጠንን ኦሪታችንን ይሽራል ሲል ሰምተነዋል። በሸንጎም ተቀምጠው የነበሩት ሁሉ ትኩረ ብለው ተመለከቱት፣ ፊቱንም እንደ እግዚአብሔር መላክ ፊት ሆኖ አዩት። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር ሃያ ስድስት ከቁጥር ስድስት እስከ ሰባት ናሁ ይእዜ አልአለ እግዚአብሔር ርዕሰየ ዲበ ጸላእትየ ኦድኩ ወሶይኩ ውስተ ደብተራሁ መስዋይተ ወየ በብኩ ሎቱ። የቅዱስ ማቴዎስ ወንጌል ምዕራፍ ስድስት ከቁጥር አስራ ዘጠኝ እስከ ሀያ አምስት ያለው ኃይለ ቃል እንዲህ ይላል ብልና ነቀዝ በሚያበላሹት ሌቦችም ቆፍረው በሚሰርቁበት በምድር ለእናንተ መዝገብ አትሰብስቡ። ነገር ግን ብልና ነቀዝ በማያበላሹት ሌቦችም ቆፍረው በማይሰርቁት በሰማይ ለእናንተ መዝገብን ሰብስቡ። መዝገባችሁ ባለበት ልባችሁ በዚያ ይኖራልና። የሰውነትህ መብራቱ ዐይንህ ነው። ዐይንህ ብሩህ ቢሆን ሰውነትህ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ቢሆን ሰውነትህ ሁሉ ጨለማ ይሆናል። በአንተ ላይ ያለው ብርሃን ጨለማ ከሆነ ጨለማህ እንዴት ይበዛ! ለሁለት ጌቶች መገዛት የሚቻለው አገልጋይ የለም፤ ያለዚያ አንዱን ይወዳል ሁለተኛውንም ይጠላል፣ ወይም ለአንዱ ይታዘዛል ለሁለተኛውም አይታዘዝም። እንግዲህ ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።